ከብዙ ዘመናት በፊት አዳም የሚባል አንድ ዝሆን ነበር። አዳም ከሁሉም ዝሆኖች በፊት አባቱ በሰጠው ቦታ የማይረሳ የሰላምና የደስታ ጊዜን ያሳለፈ ቢሆንም አሁን ግን ከዚያ ቦታ ተባሮ በመንከራተት ላይ የሚገኝ ምስኪን ሽማግሌ ዝሆን ነው። አዳም በጣም ስላረጀ እንደ ወጣት ዝሆኖች እንደ ልቡ መንቀሳቀስ፣ ደስ ያለውን መብላት፣ ጠላቱንም ማሸነፍ አይችልም። መተኛት ሲፈልግ እንኳን ከወደቀበት መነሳት ስለማይችል መሬት ላይ ተመቻችቶ አይተኛም። ቀን ቀን ምግቡን ለመፈለግ ሲንከራተት ውሎ፣ ማታ ማታ ዛፍ ተደግፎ ይተኛል። ድንገት ዛፉ ከተገነደሰበት ሌላ ወጣት ዝሆን መጥቶ ካላነሳው በስተቀር በፍጹም መነሳት አይችልም። ከእለታት አንድ ቀን ዝሆኖችን በማደን እና ጥርሶቻቸውን ነቅለው በመሸጥ ብዙ ገንዘብ እንደሚገኝ ያወቁ አዳኞች አዳም ወዳለበት ጫካ መጡ። እነዚህ አዳኞች ዝሆኖች ቆመው በሚንቀሳቀሱበት ጊዜ መያዝና ያሰቡትን መፈጸም ቀላል እንዳልሆነ ያውቃሉ። ነገር ግን የሸመገለ ዝሆን ዛፍ ተደግፎ እንደሚተኛና መሬት ከወደቀ እንደማይነሳ ተከታትለው ለማወቅ ችለዋል። ጥቂት ቀናት በመመላለስም በተለይ አዳም ብዙ ጊዜ ተደግፎ የሚተኛበትን ዛፍ ለይተው አውቀውታል። አንድ ቀን ማንም ሳያቸው ያንን ትልቅ ዛፍ በመጋዝ ገዝግዘው ገዝግዘው ገዝግዘው ለመቁረጥ ትንሽ ሲቀረው ተውት። ከዚያም የተገዘገዘው አካባቢ እንዳይታይ ግንዱን የሚመስል ጭቃ ቀብተውት ሄዱ። የዚያን ዕለት ማታ አዳም የቀን ውሎውን ጨርሶ ወደዚያ ዛፍ መጣ። መጀመሪያ ዛፉን ዞር ዞር ብሎ ማየት የነበረበት ቢሆንም ለመተኛት ስለቸኮለ ብቻ እንቅልፉን ለመለጠጥ ወደ ዛፉ ተጠጋ። ከዚያም ገና ዛፉን በአንደኛው ትከሻው ደገፍ ሲለው ቀቀቀቀቅ አለና ያንን የሚያክል ትልቅ ዛፍ ተገነደሰ። አዳም ይህ ይሆንብኛል ብሎ ስላላሰበ ዛፉን የተደገፈው በሙሉ ሰውነቱ ነበርና ሚዛኑን መጠበቅ አልቻለም። እሱም ከዛፉ ጋር አብሮ ተገነደሰ። አሁን አዳም በጣም ደንግጧል። ለመነሳት እንደሚያስችል ቢያውቅም እያለ ብዙ ሞከረ፣ አልቻለም። በቃ አዳም ከወደቀበት በራሱ መነሳት አልቻለም። ስለዚህ የነበረው አንድ አማራጭ የሚረዳውን ፍለጋ መጮ ነበር። ጩኸቱን ሰምቶ በፍጥነት ሊመጣለትና ሊረዳው የሚችል ብቸኛው ወጣት ዝሆን ደግሞ ልጁ ዳግማዊ እንደሆነ ያውቃል። ስለዚህ ጩኸቱን አቀለጠው። ዳግማ አድነኝ፣ ድረስልኝ፣ አድነኝ እያለ ጩኸ። ይህንን ጩኸቱን ግን የሰሙ በዚህ አካባቢ የነበሩ ሙሴ፣ አብርሃም፣ ኢሳያስ፣ ዳዊት የሚባሉ እንደርሱ እርሱ ያረጁ ዘመዶቹ ከሌሎቹ ብዙ ሽማግሌ ዝሆኖች ጋር ተሰበሰቡ። ሲያዩት አዘኑለት፣ ነገር ግን እነርሱም አቅም ያነሳቸውና ያረጁ በመሆናቸው ከወደቀበት በማንሳት ሊረዱት አልቻሉ ድንገት ከዚህ በፊት ራሱ አዳም ስለ ልጁ ዳግማዊ ችሎታ ሀያልነት ያጫወታቸው ትዝ አላቸው እራሱ ዳግማዊም ባገኛቸው ቁጥር ብትወድቁ እኮ የማነሳችሁ እኔ ብቻ ነኝ፣ ያላቸውን አስታወሱ። አዳም ደግሞ እነሱ ቢደርሱለትም ዳግማዊ አድነኝ እያለ መጣራቱን አላቆመ። ስለዚህ ሁሉም እንደ አዳም ዳግማዊ ድረስልን፣ ዳግማዊ አድነን፣ ዳግማዊ ናልን እያሉ በመጮህ መጣራት ጀመሩ። አንዱ ደክሞት አረፍ ሲል ሌላኛው በተራው ድረስልን እያለ ይጮዋል። ደግሞ እሱ ሲያርፍ ሌላኛው ይቀጥላል። በመጨረሻ ዳግማዊ ካለበት ተራራ ላይ ሆኖ ጩኸታቸውን ሰማ። ብዙም ሳይቆይ አዳም ወደ ወደቀበት ስፍራ ደረሰ። ምንም ግራ ግን አልተጋባም! ያ ሁሉ ጩኸት የወደቀውን አዳም እንዲያነሳው መሆኑን ያውቃል። ሁሉም መንገዱን እየጠረጉ አዳም ወደ ወደቀበት እንዲደርስ ያሳልፉት ጀመር። እሱም አልፏቸው አዳም ወዳለበት ዛፍ ተጠግቶ ብቻውን ቆመ። እገት ግን እነዚያ አዳኞች ተንኮል ከሰሩበት ዛፍ ስር የወደቀ ዝሆን እንዳለ ለማየት መጡ። የመጡትም ከዝሆኖቹ ጀርባ በኩል ስለነበር ቀስ እያሉ ጫፉ ላይ ማደንዘዣ በተቀባበት ጦራቸው እየወጉ ቀስ በቀስ ከመሬት ላይ ጣሏቸው። ዳግማዊ ዞር ብሎ ሲመለከት ወገኖቹ ሁሉ ከመሬት ላይ ወድቀው መነሳት አቅቷቸዋል። ይህንን የተመለከተው ፈጣኑ ዳግማዊም የወገኖቹን እንደዚያ መሆን ስላሳዘነው አዳኞቹን ሊበቀላቸው ወደ እነሱ ገሰገሰ። በያዙት ጦርና ስለታማ መሳሪያ ሰውነቱን እየወጉ ብዙ አቆሰሉት። እሱንም እንደ ሌሎቹ ሊያደነዝዙት ሞከሩ። ነገር ግን ወጣት ደግሞም ኃያል ስለነበር አልተሸነፈላቸው ያደረሱበት አደጋ መደብደቡ፣ መወጋቱ ግን ሰውነቱን አድክሞት ነበር። ድንገትም መሮጡን አቁሞ አንዲት እንጨት ላይ ተደግፎ በመቆም ማቃሰት ጀመረ። የአዳኞቹ አለቃም በቃ ሊጨርሰው ብሎ ጦሩን ይዞ ወደ ዳግማዊ የተጠጋ። የዚህን ጊዜ ዳግማዊ በኩምቢው ጠመጠመና ወደ ላይ አንስቶ እያስጮኸ ያስጨንቀው ጀመር። የአለቃቸው መያዝን የተመለከቱት ሌሎቹ አዳኞች ራምሉቱ ሩጡ፣ ይህንንስ ማንም አይችለው እያሉ ጦርና ጋሻቸውን ጥለው እግሬ አውጭኝ ብለው ፈረጠጡ። ዳግማዊም የአዳኞቹን አለቃ ከአንዱ ዛፍ ጥግ ላይ ጥፍንግ አድርጎ አሰረው። በፍጥነትም ወደ ወደቀው አባቱ ሄደ። ጥርሶቹን ከስር እንደ አልጋ አስገብቶ በኩምቢው ከላይ አቅፎ ከወደቀበት አነሳው። እንደ በፊቱም ቀጥ አድርጎ አቆመው። ሌሎቹንም አንድ በአንድ ከወደቁበት አነሳቸው። አይዟችሁ እያለም አረጋጋቸው፣ ቁስላቸውንም ጠራረገላቸው። ዝሆኖቹም ሁሉ በጣም ደስ አላቸው። ዳግማዊንም በአዳምና በእኛ ላይ ከደረሰውና ሊደርስም ከነበረው ታላቅ መከራ ዳንከን፣ የዘወትር ጠላቶቻችንን አሳፈርህልን፣ ሁሉንም አጠፋህልን፣ ስለዚህም እናመሰግንሃለን እያሉ አመሰገኑት። በመጨረሻም ዳግማዊ አዳም ከፊት ከፊት እየመራ ይህ ሁሉ ከተፈጸመበት ሜዳ ባሻገር ወዳለው አባቱ አዳም ወደሚናፍቃት የተዋበች ቦታ ሁሉንም ወሰዳቸው። በዚያም በፍጹም ደስታ መኖር ጀመሩ። ዳግማዊ አባቱን አዳምንና ብዙ ሽማግሌ ዝሆኖችን እንዳዳናቸው የሰሙ ወጣት ዝሆኖች ይህንን ታሪክ እየጻፉ ለቀጣዩ ትውልድ እንዲተላለፍ አደረጉ። ታሪኩም በዓለም ሁሉ ሲሰማና ሲደነቅ እየኖረ እስካሁን ደርሷል፤ ወደፊትም ይቀጥላል። የሰማችሁት ታሪክ መነሻው የሰኞ ውዳሴ ማርያም አንድምታ ነው። ትርጓሜው ከታሪኩ ጋር እንዲህ ይገናኛል። ሽማግሌው ዝሆን የመጀመሪያው ሰው የአዳም ምሳሌ፣ ማርጀቱ ኃጢአት ሰርቶ ልጅነትም ማጣቱ፣ ተመሻሽቶ መተኛት አለመቻሉ፣ በእረፍት ቦታ በገነት መኖር አለመቻሉ፣ ዛፍ ተደግፎ መተኛቱ፣ አዳም ባጠፋው ጥፋት ምክንያት በላቡ ጥሮ ግሮ በመብላት ላይ ጥገኛ መሆኑ አዳኞቹ የሰይጣንና የሰራዊቱ ምሳሌ ጭቃ ተጠቅመው ዛፉን ቀብተው አታለው መጣላቸው፣ ሰይጣን በእባብ አድሮ በአጉል ምኞት አታለው አዳምና ሔዋንን ከገነት ማስወጣቱ። ያረጀው ዝሆኑ ቢወድቅ የሚያነሳው ወጣቱ ዝሆን ወይም ውርዙ ነጌ ብቻ መሆኑ፣ አዳምን ከወደቀበት ሊያነሳው ከሲኦልም ሊያወጣው የቻለው ክርስቶስ ብቻ መሆኑ ሲወድቅ መነሳት አለመቻሉ፣ አዳም በራሱ ከሲኦል ተነስቶ ወደ ገነት መግባት ሞትንም ማሸነፍ አለመቻሉ፣ ሌሎቹ ያረጁ ዝሆኖች እንደ አዳም ያሉ የብዙ ነቢያት ምሳሌ፣ የእነርሱ ጩኸትና ጥረት ያረጀውን ዝሆን አለማዳኑ፣ ነቢያት ራሳቸውንም አዳምንም ከሲኦል ማውጣት አለመቻላቸው፣ ሁሉም ዝሆኖች ዳግማዊ እያሉ መጣራታቸው ነቢያት ክርስቶስ እንዲወለድና መከራው እንዲቆም መለመናቸው ዳግማዊ ጩኸታቸውን መስማቱ ክርስቶስ የአዳምና የነቢያቱን ጩኸት መስማቱ ቃሉንም አክብሮ መውረዱ መወለዱ ሲመጣ መንገድ እየጠረጉ ማሳለፋቸው ነቢያቱ እያስተማሩ ሰዎችን በማዘጋጀት መንገድ ጠራጊ እንደነበሩ ይልቁንም ቅዱስ ዮሐንስ መጥምቅ አዳኞቹ ሁሉንም ወግተው መጣላቸው፣ ነቢያት ሁሉ በሞት መወጋታቸው፣ ሞትንም ማሸነፍ አለመቻላቸው፣ አዳኞቹ በዳግማዊ ላይ ያደረሱት መውጋት፣ ማንገላታት፣ ክርስቶስ በአይሁድ እጅ የተቀበለው መከራ፣ ከአዳኞቹ አንዱ ዳግማዊ የሞተ መስሎት መጠጋቱና ኋላ ተይዞ መቀጣቱ፣ ክርስቶስ በመስቀል ላይ ሳለ አባት ሆይ ብሎ ሲጣራ ሰይጣን ነፍሱን ሊወስድ መጠጋቱ፣ ነገር ግን ጌታችን ይዞት በአየር ላይ በእሳት አለንጋ ማሰሩ፣ ወጣቱ ዝሆን ሁሉንም ከመሬት ማንሳቱ፣ ክርስቶስ የነቢያቱን ጸሎት መቀበሉ፣ ትንቢቶቹ መፈጸሙና እነርሱንም ማክበሩ፣ አዳምንም ማንሳቱ፣ ክርስቶስ አዳምን ከነልጆቹ ከሲኦል ማውጣቱ ወጣቱ ዝሆን ሁሉንም እየመራ ወደ ሜዳ መውሰዱ፣ ክርስቶስ ነፍሳትን ሁሉ ወደ ገነት ማስገባቱ፣ ልጆች፣ የልጅ ልጆች ይህንን ታሪክ ጻፉ ማለታችን አራቱ ወንጌላውያንና ስለ ክርስቶስ የጻፉትን ሁሉ መወከሉ የሰማችሁ ትረካ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ያደረገውን የማዳን ሥራ እያስታወሰ እንደሚያስተምራችሁ እናምናለን። ተፈስ ቤተልሔም አገሮሙ ለነቢያት